ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ስብሔር ኤርትራዊ እንደት ናችሁ? እኔ እግዚአብሔር ይመስገን ደህና ነን። ዛሬ ደግሞ እዚህ የመጣሁት የክብዝ ቡሬ ክብዝ ቡሬ ነው ሚሉት፣ እንግዲህ ያባረብኛ ነው። እንግዲህ የእነሱ ቂጣ ነው እና የእሱን አሰራ ነው። በእርግጥ ከዚህ በፊትም ቆይተዋል፣ ግን ሰርችዋለሁ። ከዚህ በፊትም አንድ ሰባት ቡሬ የሆነ አምስት ብቻ ግን፣ ቆንጆ ለቁርስም ለመቅሰስም የሚሆን ነው ማለት ነው። ወደ አሰራሩ እንሂድ ወደ አሰራሩ ስንሄድ ኒዶ የሾርባ ማንኪያ ተጠቅም ያለው፣ እርጎ የሾርባ ማንኪያ እርሾ የሻይ ማንኪያ ጫው ግማሽ የሻይ ማንኪያ ስካል አንድ የሻይ ማንኪያ የሾርባ ማንኪያ ዘይት ሁለት የሾርባ ማንኪያ ተጠቅም ያለው ማለት ነው። ዱቄት ወይም ዱቄት ነው የፈለግነው ያክል መጠቀም እንችላለን። እንደ ብዙ ተመጋቢ ካለ በኪምፓውደር ጨምር ያለው የሾርባ ማንኪያ። ዱቄቱን ደግሞ እንደ ተመጋቢው ብዛት በብዛት የሚጠቀም ሰው ካለ በዛ ማድረግ እንችላለን። ያኔ ሁለት ከሆነ ተጠቀምኳት እና ከካሜራ ጀርባ በደንብ አሽጇለሁ ማለት ነው በደንብ ቢያንስ አስራ አምስት ደቂቃ እጀን እስኪያማኝ ነው ያሸሁት። እንዳይረዝም ነው እንትን ያደረኩት። ከዛ እንደዚህ አድርጌ ያስቆየውና ለሀያ ደቂቃ ቆይቼዋለሁ። ትንንሽ እያደረግኩኝ እኩል እኩል እንዲሁን በእጀን ትችል እየለካ እንደዚህ እያድርግ አንዳንድ ያ ልክ እንደምንዳምጠው መጠን ያክል በእጃችን እንለካዋለን ማለት ነው። በመሃል እጃችን ጭብጥ አድርገን እንለካዋለን። ጓንት ስለለበስኩ ችግር የለም። ኪሎ ሲኖር በኪሎ ይለካል። ግን እዚህ ጋም ያው እንደዚህ አድርገን ከዛ ወደ ዳመጠው ትንሽ ዱቄት በተን እያደግን እንዲህ በአንድ ጀ ነው የምዳመጠው። ለምን ይሄ መዳመጫው ይሽከረከራል ማለት ነው። ለዛ ነው በአንድ ጀ የምዳመጠው። አንድ ጀ መደገፍ ስላለበት ማለት ነው። እየተሽከረከረ ያስቸግራል እና ለነ እና ሊጡን በጣም ሳናሳሳው ቢሆን ይመረጣል። በጣምም ሳይ ሳይወፍር በጣም ሳይሳሳ ስንዳምጠው ማለት ነው። በጣም ስ ካደረግ ነው እንደምጠብቀው መጠን እንደ እንዲት ነው ወደ ላይ ፍት እንደ ፍት ያለ አይሆንም ማለት ነው። በጣም ደግሞ በጣም ከወፈረም ደግሞ እንደዛው እንትን ይሆናል። ዝም ብሎ እዛው እንዴት ነው እንደ ጭቃ ብርግ ብሎ ፍትት ያለ አይሆንም፣ መጠነኛ መሆን አለበት ማለት ነው። በጣም ሳይወፍር በጣም ሳይሳሳ መዳመጥ አለብን ማለት ነው እና በጣም ቆንጆ ነው። ሰው በፈለገው መገብ ይችላል፣ ወይ በግላስ ችዝ አስችዝ፣ ወይ ደግሞ በማር በለሱ ድርጎ መጠቀም ይቻላል ማለት ነው። መጠኑም በጣም ጥል ትልቅ ሳናደርገው ሳይሰፋ መዳመጡ ማለት ልክ እንደ ክብዝ በራታ ምናምን በጣም ትልቅ መሆን የለበትም። በመጠኑ እዛ ጋር የምናደርግበት ፕላስቲክ ስሱ ፕላስቲክ ፎይል አጥፍ ያለው ማለት ነው። ቴብሉ ላይ ሲጀመር ንጹ ነው፣ ምግብ ብቻ ነው የሚሰራበት። እዚህ ጋር መዳመጫ ነው ምናምን ነው እንጂ ሌላ የምንጠቀምበት የለም። መዳመጫው እንዳይዝብት ትንሽ ዱቄት ፈጠን እያደረግን አሪፍ ይሆናል። እዚህ ጋር ቪዲዮ እንዳይረዝም ለማፍጠን ያደረኩት ጥረት ነው። ይኸው። ከዛ ዘይት አግለን መጥበሻችን አግለን ዘይት ይፈልጋል። ዘይት በዛ አድርገን እንጠብሳለን ማለት ነው። ለመጀመሪያ ጊዜ እናግለዋለን። ዘይቱን በደንብ ይጋል። ሲቀጥል መቀነስ አለብን። ከዛ በኋላ ለምን እንዲህ ከላይ ከላይ ልብልብ እያደረገው ንፍት እንዲል አይሆንም፣ ሆኑ ዝም ብሎ ማለት ነው። ጋዙ ቀስ አድርገን ዘይቱን እንደዚህ በእንትናችን በዚህ በመገለበጫችን ዘይፈንዶች ሲቀበቀበቅበጨጭጭጭጭጭ እናድርገዋለን። ይነፋል ማለት እንደዚያ ስናደርግ ይነፋል። በነገራችን ላይ እዚህ ጋ ስስ አድርጊያቸዋለሁ እነዚህ ስስ ሲሆን በደንብ አይነፋም። በጣምም ሲሳሳ እንደዛው ነው። በጣምም ሲውፍር ደግሞ እንደ ጭቃ ምርግ ነው የሚለው መጠነኛ መሆን ያለበት። በጣም ስስ ሳይሆን በጣም ስራም ሳይሆን ማለት ነው። እና ቆንጆ ነው። እንዲሁ እራሱ ሲበላ ቆንጆ ነው ማለት ነው። ጾም ጾም ሳይኖረው ለምሳሌ ጾም ነው እንጂ ጾም ከሌለ እንዲሁ ራሱ ሲበላ ያው ማለት ተደርጎ ስላለው ወተት ስላለው ይሄ ነው። ሁለት ሁለት ሶስት መድረክ ማድረግ ይቻላል። ሰፊ ነው። በነገራችን ግን እዚህ ጋር ሲበዛ አንዱን አንዱ ይዘውና ቦታ ለራሱ የሆነ ያን እንዴት ነው ፍትት ያለ እንደሆነ እንድነፋ ወደ ላይ እንዲመጣ ያድርገው ማለት ነው። ቦታው ነው ይለዋል። እና አንዳንድ ሁለትም ይቻላል፣ ግን ሁለቱንም ሞክሬዋለሁ ማለት ነው። በጣም ሰፊ ዕቃ ካልሆነ በስተቀር እንደ ልቡ ሰፋ ብሎ ወደዛ ወደዚህ እንትን ሲል ይነፋል። ማለት ነው ፍት ይልና ወደ ላይ ውስጡ ፍትት ያለ ክፍት ይሆናል ማለት ነው እና በጣም ሳይጠቁር እናወጣዋለን። ሁለትም አደረግኩ። በነገራችን ላይ ብዙ ለውጥ የለውም ግን በተለይ አንዳንድ ሲሆን የበለጠ ፍጥት የማለት እንትን አለው ላይ እንደዚህ በትናችን በማገላበጫችን ዘይቶኖች ርጭት ስናደርግበት ወደ ላይ የምነፋት ባህር ያለው ነው። ግን ስዳመጥ ትንሽ በጣም ሳሳ አድርጌዋለሁ። መጠነኛ መሆን አለበት፣ እንዳልኩት በጣም መሳሳት ያለበት በጣም ወፈር የለበት ሁለቱም አግባብ የለውም። በመጠኑ ያም እንደ ጭቃ ምርቅ ይላል። ይሄም ደግሞ እንትን ይሆናል። ስስ ሲሆንም እንደዛው ሶፍት መሆኑ እንትን የለውም ግን ቆንጆ ነው። ጣሙ ራሱ እንዲስሉ ሶፍት ባይሆንም ሲበላ ደስ ከሽ ከሽ የሚል ይሆናል። ልዩ የሆነ ጣማ አለው። ሶፍት የሆነው በግላስ ጅስ ሲበላ ደስ ይላል። ይሄ ደግሞ በባዶም ሲበላ በጣም ደስ ይላል። ደስ ሳሳ ያለው ደስ የሚል ጣዕም አለው። እና ጊዜ ለመቆጠብ ሶስትም አራት ማረገቻ ይሆን እነዚህ ከሆን እቺ አሪፍ ነው የሆነችው። ለምን በጣም ሰሳ አይደለችም፣ በጣም ወፍራም አይደለችም። ምርጥ ነው የሆነችው። እቺ ልክ እንደዚህ እንደዚህ መሆን አለበት። ማታ አሁን እቺ በጣም ስሳትል በጣም ደግሞ ፍር ስለሆነ ልክ ዳቦ መስላለች። በጣም ሶፍት ይሄው በዚህ መልኩ ደርሶ እናመላለት ነው። እንደዚህ እናቀርባለን። ሰው እንዳልኩት ወይ በማር ወይ ደግሞ በግላስችስ መጠቀም መመገብ ይቻላል። ለቁርስና ለመክሰስ ይሆናል ማለት ነው። ቆንጆ ቅልል ያለ ነው እና ደግሞ በዘይት የተጠበሰ አይመስልም። ዘይት ጭራሽ ምንም አይንትን አላለው ማለት ነው። ቆንጆ ነው።